ጎዳና ላይ እየኖረ መንፈሳዊ ኮርስ ተምሯል። እንደገና ደግሞ ቆራቢ ነው። እዚህ ውስጥ የሚኖረው ሰውዬው በጣም ጠንካራ ሰው ነው። እኛ ጋር እየመጣ ነው የሚመገበው። ውንጌት የሚገኘው ጴጥሮስ ጳውሎስ ቤተ ክርስቲያን ኮርስ አራተኛ ዓመት ድረስ ተምሯል። በጣም ጠንካራ ሰው ነው። ህመም አለው፣ እንደዚህ ሚዲያ ላይ ማውራት ስላልፈለግኩ ነው ህመሙ። በጣም ጠንካራ ሰው ነው። አንዱ ለሱ ነው የምንሰጠው ማለት ነው። ጤና ይስጥልኝ። ቁጭ ቁጭ ቁጭ ቁጭ ቁጭ ቁጭ ቁጭ ቁጭ ቁጭ ቁጭ ቁጭ ቁጭ ቁጭ። እንዴት ነህ? ደህና ነህ? እንዴት ነህ? እየበረታህ ነው። ጠጋ በል እስኪ። ቤትህ ላይ አሳየኝ እስኪ። እሺ፣ እንዴት ነው? እየበረታህ ነው። እግዚአብሔር ካንተ ጋራ ይሁን። ምን ምትለኛለ? ምን እያስቸገረኝ ነው? አሁን መጀመሪያ ጥርስ ነበረ፣ ከጥርስ ደግሞ አሁን እንደገና ነርቭ ደግሞ ተብሎ አማኑኤል ሆስፒታል፣ ከዛ ደግሞ እግሬ ደግሞ አበጡ፣ ከዛ አሁን ራስ ደስታ ሆስፒታል ደግሞ እየተከታተሉ እግዚአብሔር ይማራይዞ ይሆነ ያው ትምህርቱንም አጠናቀቅ ዘንድ የመንፈሳዊ ትምህርት መንፈሳዊ ትምህርት ያጣመቱ የእንትን ወንጌት ጴጥሮስ፣ አዎ ጳውሎስ፣ ጎበዝ ቁርባኑስ ተቋረጠ እንዴ? የቆረብክ ነው። እዴ በተግባር ለዛ ነው እኮ እዛ የተማርኩትን ምክንያቱም እነዚህ አይማድ መስጥራትን በሙሉ በራሴ በተግባር ብዬ ነው እኮ ወገባው በራሴ ገብቼ እምቀቱ እንዴት ነው? ንሳሁ እንዴት ነው መቁረብ እንዴት ነው? ስንት ሰዓት ነው? ስርዓቱ በሙሉ ሰዓታቱ ሁሉንም ነገር በራሰ አመኘ በራሰ ገብቼበት። ስልክ ቁጥር ስንት ነበረ የኔ ዲፕሎማ ነው ዲግሪ? ዲግሪ የላቸው። ዲፕሎማ በሙሉ ዲግሪ ጀመረ እኮ ሙሉ ፕሮግራም ዲግሪ ጀመረ፣ የማታ አዎ። በእንትን በቅዱስ ስላሴ ቅርንጫፍ አህ በሱ ቅርንጫፍ ተብሎ እኮ ጀመረ። አራት ነው አምስት አመት? አዎ መስፈርቱ ምንድነው ለመማር መስፈርቱ? ያው ከዛ ከምትማርበት ትምህርት ቤት ማምጣት ነው መረጃው፣ ሲ ዶክመንቶቹ ጎ እግዚአብሔር ይርዳህ። እንግዲህ ለዚህ ይህችን እንኳን እነግርሃለሁ ብዬ ስንት ቀን በቃ፣ እግዚአብሔር ይርዳህ። ዶክተር ፍቃደ ስላሴ እና ደግሞ ወንድማችን ቢኒያም ሽታዬ እንደዚሁ ዘማሪት ሲስተር ኤልሳቤት አስር ሺህ ብር ልከውልሃል። እሺ፣ እግዚአብሔር ካንተ ጋር ይሁን። ደህና ሁን። ይኸው። እሺ፣ ሰላም። እሺ፣ ክትት አድርጊ ያለህበት ቦታ ጥሩ ስላልሆነ ከተት አድርገው ወደዛ እንትን እንዳይሉ። ሰላሙ መርቃቸው ዶክተር ፍቃደ ስላሴ የሰው ዶክተር ፍቃደ ስላሴ ስላሴ ወንድማችን ቢንያም ሽታይ ወንድማችን ቢንያም ቢንያም ሽታይ ሶስተኛ ደግሞ ሲስተር ማን? ዘማሪት ዘማሪት ነው። አዎ ዘማሪት ሲስተር ዘማሪት ሲስተር ኤልሳቤት አ እግዚአብሔር

ለኔም ያደረጉልኝ፣ ለነሱም ሬዴቱ በረከቱ አሜን። እንደዚህ ይስጣቸው አሜን፣ አሜን። አባቶቻችን ሲመርቆ የማታ እንጀራ ይስጥ ይባላል። የማታ ይባል ማታ በመጨረሻ እድሜ እህ ጧሪ ያሳጣቸው፣ እድሜ ጤና ይስጣቸው። አሜን። ሰላሙን እሺ፣ ጫው አሜን፣ አሜን፣ አሜን ደናንሽ አይዞሽ። እሺ እንዴ ነው የበረታሽ? ነው የበረታሽ። ነው ባለቤትሽ ካረፈ በኋላ እንዴት ነው አንቺ? የበረታሽ ነው። የሚጣ ይግቢ። ልጅሽ ነው? እዚህ ነው? ዶክተር ስላሴ እንደዚሁም ደግሞ ወንድማችን ቢኒያም ሽታይና ዘማሪት ሲስተር ኤልሳቤት ይሄንን አስር ሺህ ብር ልከውልሻል። እሺ እድሜና ጤና ይስጣቸው፣ አላህ ይስጣቸው። አንተም ደሞ አላህ አንተ እሱም እንደዚህ እንደተቃጠለ እኔ ሞተ ይሁን ቤቱም ደግሞ ይሄው በቃ ብር ካላመጣሽ አሉ። ጭንቀት ውስጥ ነኝ፣ ለመናገርም ይጨንቃል። ስለዚህ ዛሬ እድሜ እና ጤና ክበር እዚህ ቤት ውስጥ የሚኖሩ እናት ይሄ ቤት ጎዳና ይሻል ነበር። በጣም ፍርስርስ ያለ ነበረ። እኛን ነ ማስተባብረን ይሰራንላቸው። ምናልባት ቤታቸው እንደዚህ አምሮ ሲታይ እንደው አቅማቸውም ደና የተሻለ እንዳይመስላችሁ በጣም ምስኪን እናት ናቸው። ታማሚ ናቸው። የሚፀዳዱትም በዋነ በተፈጥሮ እንትናቸው ሳይሆን በዚህ ወዳቸው በኩል የሆነ ስም አለ። ደና ነው። ትማማ ደና እጆት ያው አይ ጌማ ድሮ እጆት እንትን አይልም አይታዘዝም። ከዚህ በፊት ይችን ቤት እኛ ነበርን የሰራን። እለዎት አይ ቤቱን እንደው ሲያይ ሰው እንደው አቅም አለዎት ምናምን ብሎ እንዳያስብዬ ነው። እሺ እኔ ስለማቅ ነው ይህንን። ይሄ ቤት ከዚህ ቤት የወጣ ያኔ ስንሰራው ስ በጣም ከባድ ነበረ። አልጋውም ፍራሻቸውም እኛ ነን ገዝተን ሰጠናቸውና ምናልባት ፀዳ ጸዳጸዳ ሲል አቅም ያለቸው እንዳይመስላችሁ ብዬ ነው። ማማን የወሉት ይህንን አስር ሺህ ብር ማለት ነው እኔ ተልኬ ነው የእኔ አይደለም። ማን የሰጡት መሰሎት? ዶክተር ፍቃደ ስላሴ እነ ወንድማችን ደግሞ ቢንያም ሽታይና ዘማሪት ሲስተር ኤልሳቤጥ አስተባባሪነት ይሄ አስር ሺ ብር ተሰጥቶታል እግዚአብሔር ይማሮት እየበረቱ ነው አይደል

ሰላም አላችሁ። እግዚአብሔር ይመስገን። ያው እኛ ጋር ተመጋቢ ነው ታውቀዋለሁ። መቀበለው ያው የሰጣችሁኝንም ጤፍ እየበላሁ ነው። ዶክተር ፍቃደ ስላሴ እንደዚሁም ደግሞ ወንድማችን ቢኒያም እሸታዬና ዘማሪት ሲስተር ኤልሳቤት አስተባባሪነት ለሰባት ሰዎች አስር አስር ሺህ ብር ስጥልኝ፣ ለአቅመ ደካሞች ቤታቸው ውስጥ ላሉ እግዚአብሔር ስጥልኝ፣ ተባረክልኝ ላሉ ሰዎች ነው ብለውኝ ነው። መዳኒት የስኳሩ የግፊቱ ሁሉ የሚወስዱት ነው። የምን የምን የስኳር የግፊት የነርፍ አለብ የአይን

ደና አደራችሁ፣ ደና አደራችሁ አልኩኝ። ደና አመሻችሁ ነው የሚባለው። ሰላም ነኝ። ደና ኖት? አባታችሁ እንዴት ነው? ደና ኖት? ቁጭ በል ቁጭ በል በጊዜ በጊዜ። ደና ኖት? አባታችሁ አለን። እግዚአብሔር ይመስገን። ያው እኔ አውቃለሁ፣ ያው መልእክቴ የላኩን ላኩን ሰዎች ግን እንዲያውቁ ብዬ ነው። አንድ ታማሚ ልጅ አለወት፣ ወንድ አይደል? እሷም ያው ታማሚ ናት። እግዚአብሔር ሁሉ ነው የሚማራቸው። እርሶም የሆነ ጥበቃ ነበር የሚሰሩት። እሱም ያው እየደከሙት፣ ሌባውም እያስቸገሩት። አይዞት እና ዶክተር ፍቃደ ስላሴ ወንድማችን ቢንያም ሽታይና ዘማሪ ሲስተር ኤልሳቤጥ አስተባብረው አስር ሺ ብር ደርሶ ልከዋልሻ። አባታችን አሜን አባታችን

በሽታ ከቀን መኝታ ይሰውርህ። እነሱን መርቁልኝ የሰጡትን እነሱም እድሜ ከጤና ዶክተር ፍቃደ ሥላሴ ወንድማችን ቢንያም ሽታይ እና ዘማሪ ሲስተር ኤልሳቤጥ መርቋቸው እነሱን እነሱም ዘራቸው የለመለመ ይሁን። እነሱም እግዚአብሔር እድሜ ከጤና ይስጣቸው። እድሜያቸው ረጅም ይሁን። ሀገራችን ሰላም ይሁን። እነሱም ድካማቸው ይህን የሰጡኝ በፍሬ ይጣልላቸው። እግዚአብሔር ብድሩን ይመልስላቸው። በደህና ነገር ይመልስላቸው። እግዚአብሔር ይስጥልን። በጣም አመሰግናለሁ። እድሜ ከጤና ይስጥልን። ደህና ደሩ። እሺ፣ ደህና ዋሉ። እማማ እንዴት ኖት? ዘካሪያስ ነኝ። አውቀውኛል? ጨብጡኝ። ችግር የለውም። ችግር የለውም

ዶክተር ፍቃደ ስላሴ ዶክተር ዶክተር ፍቃደ ስላሴና ከዛ ቢኒያም ሽታዬ ከዛ ደግሞ ዘማሪት ሲስተር ኤልሳቤት፣ የተለያየ ሀገር ነው ያሉት። ግማሹ አላን አዎ፣ አሜሪካ ለኡጋንዳ፣ አንደኛው ደግሞ የት እንደዋለች አላወቁ። ሶስቱ ናቸው ያላፈለች። እሺ አስተባብረው ማለት ነው ቆናውሚስውእንጀውይህን ቤቱም እኛን ነው የሰራንላቸው። ማለት ያደስ ነው የሰራነው ሳይሆን ያደስ ነው ነው። እኚህ ሰው አቶ መኩሪያ ይባላሉ። ቤተክርስቲያን ሰው ናቸው፣ ጸሎተኛ ናቸው። ደግሞ ቆራቢ ናቸው። ነገር ስንት ጊዜነት ነበሩ። እግዚአብሔር ይመስገን እግዚአብሔር ይመስገን። የሚተዳደሩት ይሄን እየሰሩ ነው። በዚህ ነው። በጣም ጥሩ ዶክተር ፍቃደ ስላሴ ወንድማችን ቢንያም ሽታይና፣ ዘማሪት ሲስተር ኤልሳቤጥ የሚባሉ ሰዎች አስራ አስር ሺህ ብር ለሰባት ሰው ስጥልኝ ብለውኝ አንደኛውን እና የመጨረሻውን አስር ሺህ ብር ቁጭ በለው ይቀመጡ። አሜን። አንድ ሺህ ብር ትርፍ አለው እና አንድ ሺህ ብሩን እሱ አስር ሺህ ብር ነው እንደውም፣ አንድ ሺህ ብሩን ይኸው ጨምሬ ያለው ይሄ አስር ሺህ ብር ነው፣ አንድ ሺህ ብር ማለት ነው። መርቋችሁ ቁጭ ብለ መርቋችሁ። አሜን፣ አሜን ለሀገራችን መሬት ያውቃችሁ ባላችሁበት ቦታ ሁሉም መብራን ትርዳችሁ በሰብ ላላችሁ እናንተ ናችሁ ሌላ የለንም እኛ እና በሁለት ማናድ ከንስፋቻ ዶክተር ፍቃደ ስላሴ ወንድማችን ደግሞ ቢኒያም ሸታዬ ዘማሪት ሲስተር ኤልሳቤጥ ይባላሉ። ሶስታችንም በጣም አመሰግናለሁ። ሰዎችን ሌሎችም ሰዎች አስተዋወ አስተባብረውን ቲክቶክ ላይ አስተባብረውን ነው ይህን ያጠራቅም ሌላም በለብዙ ሰዎች አግዘዋል። እግዚአብሔር ስጥልኝ በጣም አመሰግናለሁኝ። እንደዚህ መመኛ ተስፋችን እናንተ ናችሁና በያላችሁበት እግዚአብሔር መድኃኒዓለም ክርስቶስ ይጠብቃችሁ። መድኃኒዓለም ለሀገራችሁም ሰላምን ፍቅርን ይስጥልን። እንግዲህ እንደምታወቀው አሁን እግዚአብሔር የተመሰገነን እኛ እየበላን እየጠጣን በእናንተ አመሰግናለሁኝ። እግዚአብሔር ይስጥልኝ። አንተን ማመስገን የግድ አለብኝ። እንግዲህ እግዚአብሔር ከእርሶ ጋር ይሁን፣ በርቱ እሺ። ጋሽ መኩሪያ እግዚአብሔር ያበርተወት፣ አመሰግናለን።